እርቁዛን መናፍስቱ ዛሬ በዘመናዊው መልኩ ዘፈን ተዘጋጅቶ ለት ይመለካል አይመለክም። እንደ የዲያብሎስን አሰራር መግለጥ አለብን። የዲያብሎስን አሰራር ካልገለጥን ምንሆነናል ማለት ነው፣ ተኝተናል ማለት ነው። ልጆቻችን ማተው በቡድ መንፈስ ከተያዙ ዘመናት አልፈዋል፣ አላወቅንም። በየህክምና ይዘን ምንዞረው ፍሬ የሌለው የጭልማ ስራ የዲያብሎስ አስራር ይህ ነው። የተፈጠርነው እኮ አልገዛም አልንበረከክም ባለው በዲያብሎስ ምትክ የሚንበረከክ ባህሪ የሚሰግድ የሚገዛ የሚነቃ ባህሪ የተሰጥቶን ነው የተፈጠርነው ከቅዱሳኑ ጋር ህብረት የለንም። የሰማዕቷ የቅድስት አርሴማን ገድል ያነበበ ትውልድ እኮ በእውነት ጸጉር አይቀጥልም፣ ሊፕስቲክ አይቀብም። ዝች በለስ አትብላ ተባለ። አደ ትእዛዝ እኮ ነው የተሰጠው አትብላ ነው ትእዛዝ ማፍረስ እኮ ነው። ከክብራችን ከነበረን ክብር ዝቅ ያደረጋል። በቤተ ክርስቲያን እግዚአብሔርን አምልከን ተቀድሰን በቤታችን ስንመጣ፣ ሰዓቱን ጠበቀ። የጠላት አሰራር የጭለማ አሰራር ሰዓቱን ጠበቀና መሸትሸት ሲል በረንዳ በረንዳ ላይ እንጨት ተቀጣጠለ። ያዝ ነው እንግዲህ በዚህ ክፉ መንፈስ ያ ተያዙ እናት አባቶች የተወንድሞች መንፈሱ በእነሱ ላይ ሰባት ዓመት ከቆየ ወደ ምንነት ይቀየራል፣ ወደ ቡዳነት ይቀየራል። ፍሬ የሌለው የጭለማ ስራ አለማድረግ አለመተባበር ብቻ አይደለም እንድንገልጥ ሐዋርያ ቅዱስ ጳውሎስ ተናግሯል። ቤተ ክርስቲያን ተቀድሶ የመጣ ማንነት በቤት ውስጥ መባረክ አለበት። አንድ ቤታችንን ለምስጋና የከፈተልን አምላክ ስሙ የተመሰገነ ይሁን። እንዲሁም የእናቱ፣ የእናታችን የቅድስት ድንግል ማርያም ስም የተመሰገነ ይሁን። ዝማሬውን የምንችል በዝማሬ ዝማሬውን የማንችል በደልታ በጭብጨባ አርሴማ ቅድስት እያን ስሟን እየጠራን እንቆያለን አርሴማ ቅድስት ቅድስት ወሰማይት አርሴማ ቅድስት ቅድስት ወሰማየ ሰማየት አርሴማ ቀደስ ወሰማይ

ሰማየት ሰማየትም አርሴማ ቅድስት አመስግነው በዘመረችልን ለህታችን ቃልቤት ያሰማልን። ቃላዊት ያሰማልን። እንግዲህ በመካከላችን የሚገኙት ወንድማችን መምህራችን መምህር አስራተገብርኤል ናቸው የሚያስተምሩን ማለት ነው። እሳቸው እንዲያስተምሩን የደብራችን ዋና ጸሐፊ ወደ እሳቸው አስተላልፈዋል ማለት ነው። ወደ መምህራችን ወስዳችኋለሁ ማለት ነው። ለሳቸው ተናጋሪ አንደበትን፣ እኔና እናንተ ደግሞ ቁጭ ብለን የምንሰማበትን የምንባረክበትን እዝነረቡና ለሉ እግዚአብሔር ያድለን ወደ መምህራችን በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ ክቡር መጎሳ አባተ የደብራችን አስተዳዳሪ የበላይ ጠባቂ፣ መጋቢ አዲስ የማነ ብርሃን የደብራችን ዋና ጸሐፊ አባቶች፣ ካህናት፣ ወንድሞቼ ዲያቆናት፣ እህቶቼ ወንድሞቼ፣ እናት አባቶች፣ ሕፃናት እዚህ የተሰበሰባችሁ በጌታችን በአምላካችን በመራይታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። ክርስቶስ ተንሥአ እሙታን፣ አሰሮ ለሰይጣን ሰላም ሆነ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የረዳን በዚች በተቀደሰች ቦታ በተቀደሰች ሰዓት ያሰባስበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ክቡር አባታችን ስላዘዙኝ ለመታዘዝ ያክል እንዲሁ ከፊታችሁ ቆሚ ያለው ላስተምር እንጂ አባቶች ባሉበት ካህናት ባሉበት የእኔ ከፊት ለፊት መቆም ተገቢ አይደለም። ነገር ግን እንግዲህ መታዘዝ አለብኝ አይደል እንዴ? መታዘዝ የለብንም? አለብን። አባቶች ሲያዙን መታዘዝ አለብን እና ለመታዘዝ ያክል ነው ከፊታቸው የቆምኩት። እኔ ብርቱ የተሻልኩ ጀግና ሆኜ ሳይሆን በደካማነቴ ውስጥ በድካሜ ውስጥ ብርታት በሆነኝ እግዚአብሔር ከኔ ጋር ከሁላችን ጋር ስላለ ነው። በቸርነቱ ያቆመንና ስሙ ለዘላለም የተመሰገነ ይሁን። አንተ የምትተኛ ንቃ፣ ወደ ኤፌሶን ሰዎች ምዕራፍ አምስት ቁጥር አስራ አራት ላይ የምናገኘው ቃል ነው። ይህንን የተናገረው ሐዋርያ ቅዱስ ጳውሎስ ለኤፌሶን መጽሐፈው መልእክቱ ላይ ነው እና ሕጻናትን ወላጆች ሰብሰብ አድርጓችሁና ከጉያችሁ አስቀምጧቸው። ሕጻናት በተቀደሱ ስፍራ እሚንቀዠቀዡ ቃሉን እንዳናዳምጥ ህሊናችን ሰብስበን እንዳንማር በህፃናት ላይ ክፉ መንፈስ ሕጻናት እንዲቀሰፉ ጭምር በጣም አደገኛውን ስራ ይስራል። መልአክ ይቀስፋል። ታውቃላችሁ አደለ? ሕጻናት በዚህ በጉባኤ መካከል ወላጆች ሰብስባችሁ የማትይዟቸው ከሆነ መልአኩ በቁጣ መጥቶ ይቀስፋል። ለዚህ ተጠያቂዎቹ ደግሞ እናንተው ናችሁ ማለት ነው። ወላጆች ለልጆች መጥፋትም ሆነ መገኘት ዋናውን ጉልህ ድርሻ የሚወስደው ማነው? ነው ቤተሰብ ነው። እሺ፣ ቃሉን አንድ ላይ በጋራ እንላለን። አንተ በሉ፣ አንተ የምትተኛ ንቃ፣ አንተ የምትተኛ ንቃ። አሁን ብዙዎቻችን እጅግ በጣም አብዝተን መንቃት ያለብን ጊዜ ላይ ደርሰናል። መንቃት አለብን። ተኝተናል እንግዲህ መተኛት በብዙ አይነት ነገር በብዙ አይነት ምሳሌ ይወሰዳል። የስጋ እንቅልፍ አለ። እንዲሁ አካላዊ እንቅልፍ አለ። እንዲሁ በቆምንበት ምንተኛው እንቅልፍ አለ። በተቀመጥንበት ሽልብ የሚያደርገን እንቅልፍ አለ። ሌሊት ደግሞ ደክሞን ቤታችን ገብተን ምንተኛው እንቅልፍ አለ። ቀንም ደግሞ ትንሽ አረፍ እንላለን። አደለም። አናርፍም እንዴ? የተወሰነች ደቂቃ አታርፉም? አዎ። ብዙ አይነት እረፍት አለ። ከስራችን እረፍት ወስደን እናርፋለን ከመንገዳችን ሲደክመን እናርፋለን። በሕይወታችን አቅጣጫ ውስጥ እረፍት በሚያስፈልጋቸው ጊዜያቶች ሁሉ እናርፋለን። ስናርፍ ግን እንዳንተኛ ሐዋርያ ቅዱስ ጳውሎስ ምን ይለናል? አንተ የምትተኛ ምን አድርግ ንቃ። እንዴት ነው የምንነቃው? ከምንድን ነው የምንነቃው? ነቅተንስ ውሬት ነው የምንሄደው? ከፊልና ሐዋርያ ቅዱስ ጳውሎስ አስቀድሞ እንዲህ ብለዋል፣ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። አያችሁ ፍሬ ከሌለው ከምን ስራ ጋር? ፍሬ ከሌለው ከጭለማ ስራ ጋር አትተባበሩ ይላል። ይልቁንም ግለጡት እንጂ ምን አድርጉት? ግለጡት እንጂ መግለጥ አለብን። አሁን ፍሬ ከሌለው ከጭለማ ስራ ጋር ባለመተባበር ምን ማድረግ አለብን? መንቃት አለብን። የጭለማ ስራ የተባለው የዲያብሎስ አሰራር ነው። ዲያብሎስ ዘመኑ ፍጻሜ መሆኑን አውቆ በታላቅ ቁጣ ወደ ምድር መጥቷል። ቤታችን አንኳግቷል። ኑሯችንን አንኳክቷል በረከታችንን አንኳክቷል። ጤናችንን አንኳክቷል። በእውቀታችን በኩል ሰፊውን የማንኳኳት ስራ ገና ከልጅነታችን ጀምሮ ተቆጣጥሮናል ማለት ይቻላል። የትምህርት ስርዓታችንን ስንመለከት ገና በማለዳ አንተ የመጣሁ መገኛ ዝንጀሮ ነው ተብለን አሜን ብለን እሺ ብለን አልተቀበልንም። ምርጫው ላይ ዝንጀሮ ብላችሁ ባትመርጡ ኤክስ ነው የምትውሉት፣ ትወድቃላችሁ፣ መሻገር አትችሉ። አዳም ብላችሁ ብትሉ አይቀበልም። ሳይንሱ ይቀበላል እንዴ አው የሆነ ፍንዳታ ነው ከሆነ ፍንዳታ ነው የመጣችሁት ነው የሚለን። በትምህርቱ ስርዓት እንዲሁ አንቀላፍተናል። የዲያብሎስ አሰራር እጅግ በጣም አደገኛ በሆነ መልኩ ትውልዱን ተቆጣጥሮታል ማለት ነው። ልጆቻችንን ወደ ትምህርት ገበና ልከን አስተምረናቸው በእውቀታቸው የነቁ ትውልድ ሆነው ቤተሰብን፣ ሀገርን፣ ቤተ ክርስቲያን የሚረከብ ትውልድ እናፈራለን ብለን እንኳንስ ቤተሰብን፣ ሀገርን፣ ቤተክርስቲያን የሚረከብ ይቅርና እግዚአብሔር ባህሪያና ምሳሌ የፈጠረው ከእናንተ አብራክ የተፈጠረው ማንነቱን ይዞ በሁለት እግሩ መቆም አቅቶታል። ትውልዱ በክፉ መንፈስ ተይዘናል፣ ከዲያብሎስ ጋር ህብረት ፈጥረናል። አንተ የምትተኛ ምን አድርግ። ከምንድን ነው የምንነቃው? ከጨለማው አሰራር የጨለማ አሰራር እንቅልፍ ይዞን የለንም። አካላችን አለ፣ ይንቀሳቀሳል፣ ግን ውስጣችን ምንድን ነው ተኝቷል፣ ባዶ ነው። በሰዎች ፊት ስንጓዝ ስንንቀሳቀስ፣ በስራ ገበታችን በኑሯችን ውስጥ ነጠላ ለብሰን ስንወጣ፣ አቤት ሲያምርብን፣ ስጋዊ ማንነታችን በጣም ደም ግባቱ ነግራችሁ አልችልም። ነገር ግን ነቅተናል? ነቅተናል? ተኝተናል። አንተ የምትተኛ ምን አድርግ። መንቃት አለብን። ክርስቲያን መንቃት አለበት። ነቅቶ በሃይማኖት መቆም አለበት። አሁን ከጭለማው አሰራር መንቃት ብቻ አይደለም ያስፈልገው፣ አለመተባበር ያስፈልጋል። ከኔ ጋር ናችሁ? አለመተባበር ከጥንቁልና ስራ ጋር፣ ከቃልቻው አሰራር ጋር፣ ከድብትርናው አሰራር ጋር፣ ከአስማተኝነት ጋር መተባበር የለብንም። አሁን በጣም በሚያሳዝኑ ሁኔታ ልደታ ማርያምን ባለፈው እንደው በታሪክ አጋጣሚ ሆኖ ትናንት ለመጀመሪያ ጊዜ በዚህ አካባቢው ያሳለፍኩት ከኔ ጋር ናችሁ? እንግዲህ በማለዳ በቅዱስ ሩፋኤል ቤተክርስቲያን፣ አቤት ባለ ንጉስ እንዴት ደስ ይላል ከመቤታችን በረከት ተካፍለን በንግስ በዓሉ ላይ ህዝቡ ተገኝቶ ታድሞ በቃ በዝማሬው ታቦቱ ህዝቡን ሲባርክ ናት። አባቶች እንዲሁ ልነግራችሁ አልችልም የበዓሉን ድባብ። በቤተ ክርስቲያን እግዚአብሔርን አምልከን ተቀድሰን በቤታችን ስንመጣ ሰዓቱን ጠበቀ፣ የጠላት አሰራር፣ የጨለማ አሰራር ሰዓቱን ጠበቀና መሸትሸት ሲል በረንዳ በረንዳ ላይ እንጨት ተቀጣጠለ። ይኸው እንግዲህ በየመንደሩ በየስፍራው በየአካባቢው በየ ለነግራችሁ አልችል። እጅግ በጣም የሚያሳዝነው የጨለማውን አሰራር ቤተ ክርስቲያን ተቀድሶ የመጣ ማንነት በቤት ውስጥ መባረክ አለበት። መባረክ ምን መባረክ አለብን የለብን? ታዲያ ምን እየሰራ ነው? በየቤታችን ውስጥ ዘፈኑን ከፍተን ዳንኪራውን፣ ጭፈራው ምንድን ነው? እመቤታችን ይሄን ያስደስታታል እንዴ? በእመቤታችን መወለድ ደስታው በየመንደሩ ከእሳት እያነደድን እየጨፈርን እየጠጣን እየሰከርን ነው እንዴ? አሁን ቀደም ሲል በመጋረጃ ውስጥ የሚመለከው የጭለማው አሰራር ቃልቻው ዛር አጋነት አዳለሞቴው ጠቋሩ ቡረንትቻው እርቁሳን መናፍስቱ ዛሬ በዘመናዊ መልኩ ዘፈን ተዘጋጅቶለት በየአደባባዩ ይመለካል። አይመለክም እንዴ? አይመለክም። የእመቤታችን ክብረ በዓል እኮ ለመሸፈን ነው። ጠዋት በረከት አግኝተን ውለን ማታ ግን ምን እንመስላለን? መናፍቃኑ ሲያየን እንዴት ይዘባበትብናል? በጣም ነው የሚገርመው። አቤት የዘፈኑ የጭፈራው ከበረው ብዛት በየመንደሩ ይሄ የጭለማ ስራ ነው። አትተባበሩት ብቻ አይልም ሐዋርያ ቅዱስ ጳውሎስ ምን አድርጉት ነው የሚለው? ዝንቅልና ነገር ግን ግለጡት እንጂ ይላል። ከዚህ ጋር ናችሁ ግለጡት ይላል። በዚህ ክፉ መንፈስ የተያዙ በዚህ ክፉ መንፈስ የተያዙ እናት አባቶች፣ ወንድሞች መንፈሱ በነሱ ላይ ሰባት ዓመት ከቆየ ወደ ምንነት ይቀየራል፣ ወደ ቡዳነት ይቀየራል። ፍሬ የሌለው የጭለማ ስራን አለማድረግ አለመተባበር ብቻ አይደለም እንድንገልጥ ሐዋርያ ቅዱስ ጳውሎስ ተናግሯል። ከቃሉ ጋር ሁኑ። አሁን ቡዳው በሰዎች አይን ላይ ከተቀመጠ በኋላ ያን ሰው የሚያስደስትን ነገር ያየውን ጸጉር፣ ያየውን አካል፣ ያየውን ድምግባት በቀጥታ መንፈሱ ከሰዎች አይን ላይ ይወጣና ጥልቅ ይላል። ወደ ምን ይገባል? ወደ ሰዎች ይገባል። ያን ጊዜ ጤና የለንም፣ ሰላም የለንም። አለርጂክ ነው ሳይንሱ የሚለው አይደለም። ያሳክካል፣ ህመም ይሆናል። ልጆቻችንማ ተው በቡዳ መንፈስ ከተያዙ ዘመናት አልፈዋል አላወቅንም በየህክምናው ይዘን የምንዞረው ፍሬ የሌለው የጭለማ ስራ የዲያብሎስ አሰራር ይሄ ነው ሳይንሱ ይከድነዋል ስም ይሰጠዋል ለበሽታው አደለ እንዴ ዛሩን ምን ይለዋል ግፊት ስኳር ኩላሊት ጨጓራ ደም ብዛት ኮለስትሮ ማነስ ይከድነዋል ሳይንሱ ቤተክርስቲያናችን ግን ምን ብላ ታስተምራለች ግለጡት ትላለች የዲያብሎስን አሰራር መግለጥ አለብን። የዲያብሎስን አሰራር ካልገለጥን ምን ሆነናል ማለት ነው? ተኝተናል ማለት ነው። አሁን የመጣንበትን ጊዜ ስንመለከት ያንቀላፋንባቸው የተኛንባቸው ዘመኖች ብዙ ናቸው። አንቀላፍተናል ባለማወቅ፣ በየጭፈራ ቤቱ፣ በየመጠጥ ቤቱ፣ በቃልቻው፣ በቃ እግዚአብሔር በማይወደው ስፍራ የዞርንባቸው ዘመኖቻችን ብዙ ናቸው። ከቤተ እግዚአብሔር ርቀን፣ ከቤተ ክርስቲያን ርቀን ከጭለማው ጋር ህብረት የፈጠርንባቸው ዘመኖቻችን ብዙ ናቸው። በተለይ በዚህ በዘመኑ መንፈስ የተያዘው ትውልድ በፋሽን ኢንዱስትሪው፣ በሙዚቃው ኢንዱስትሪ፣ በፊልም ኢንዱስትሪ፣ በመዝናኛ ኢንዱስትሪ፣ በኳሱ ዓለም ትውልዱን ከተቆጣጠረ ጊዜያቶች ዘመናቶች አልፈዋል። አሁን የቅዱሳንን ገል የሚያነብ ትውልድ የለም። የአባቶቻችንን ተጋድሎ የሚያነብ ትውልድ የለም። ከቅዱሳኑ ጋር ህብረት የለንም። የሰማዕቷ የቅድስት አርሴማን ገል ያነበበ ትውልድ እኮ በእውነት ጸጉር አይቀጥልም ሊፕስቲክ አይቀበም ደም ግባት የማን ነው ትላለች። የክርስቶስ ነው በቃ። በምድራዊ ምቾትና በምድራዊ ድሎት ምክንያት ከአምላክ የመራቅ ማንነት አይኖራቸው ማለት ነው። የሰማቷ ቅድስት አርሴማን ገል ማንበብ፣ የቅዱሳኑ ገል ማንበብ በረከት ያስገኛል። በሃይማኖታችን እንድንነቃ ያገዘናል። እንድንነቃ በሃይማኖት እንድንቆም ጠንካሮች እንድንቆም አሁን ለጸሎት ለመቆም እንቸገራለን። ሁለት ሰዓት ቅዳሴ ቆመን ማስቀደስ እንቸገራለን። የተፈጠርነው እኮ አልገዛም፣ አልንበረከክም ባለው በዲያብሎስ ምትክ የሚንበረከክ ባህሪ የሚሰግድ የሚገዛ የሚነቃ ባህሪ ተሰቶ ነው የተፈጠርነው። ነገር ግን ማንቀላፋትን መርጠናል። እየሰማችሁ ነው እንግዲህ፣ አብሮ ስለሚሰማ እኮ አብሮ ይሰማል። እግዚአብሔር እንግዲህ በአባቶቻችን በካህናቱ ላይ አድሮ እንዲህ አይነት ምቹ ስፍራ አዘጋጀለን ከአረባ በላይ ገድላትን እነዚህ መጽሐፍትን እኮ የተዘጋጁት ቆመን አድምጠናቸው ቢገባንም በአማርኛው ባይገባንም እንኳን በግዕዙ ስንሰማ ውስጥ ያለው ክፉ ኃይል ያውቀዋል፣ ይረደዋል። ቆመን ማድመጥ አለብን። ቆመን ማድመጥ አለብን። በዚህ ቅዱስ ስፍራ የሚሰጠንን ሕግ መቀበል አለብን። እቺ በለስ አትብላ ተባለ ትእዛዝ እኮ ነው የተሰጠው። አትብላ ነው ትእዛዝ ማፍረስ እኮ ነው ከክብራችን ከነበረን ክብር ዝቅ ያደረገን ትእዛዝ ማፍረስ ለምንድን ትእዛዝ የማንጠብቀው? በውስጥ በኩል ያለው ክፉ ኃይል ትእዛዙን እንድናፈርስ ያደረገንና በቃ እንዳንድን እንዳንፈወስ ቦታውን የመፈወስ ኃይል ጸጋ ለማሸሽ ትእዛዙ እንዳናከብር ያደርጋል። አሁን እንግዲህ በእባብ ውስጥ ተደብቆ የነበረው ዲያብሎስ ወደ ሔዋን የገባው ትእዛዝ በማፍረስ በኩል ነው። እየሰማችሁ ነው። በሔዋን በኩል ውስጥ የተደበቀው ወደ አዳም ተደብቆ ገባ። በኋላም ደበቃቸው፣ ከእግዚአብሔር ለያቸው። አሁንም ክፉ ኃይል በውስጥ በኩል ተደብቋል ያደፍጣል ሐሳባችን ጋር ሐሳብ ሆኖ ተመሳስሎ ኑሯችንን ተጋርቶት ባለ ጋራ ሆኖ ማለት ነው ጊዜያችንን ተጋርቶት ኑሯችንን ተጋርቶት ጤናችንን ተጋርቶት ተኝተናል በቃ የእግዚአብሔር ቤተ መቅደሶች ሆነን ሳለ የእግዚአብሔር ቤተ መቅደሶች ሆነን ሳለ መተኛታችንን ግን አናስተውልም እግዚአብሔር እስቲ በስንቱ ይማረን እስከ መቼ ይታገሰን እሺ ምን አድርጎ ያስተምረን? እርሱ ራሱ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ማስተማር ብቻ አይደለም ትምህርቱን በተግባር አሳይቶን ገልጦ ሄደ። ዳግም እኛ ደግሞ እንደምንነሳ ሞተን እንደማንቀር ተኝተን አንቀላፍተን እንደማንቀር አስተምሮን በተግባር አሳየን። አሁንም ግን ልንነቃ አንችልም፣ ተኝተናል። ጫማዎቻችንን ራቅ ራቅ አድርገን ከተቀደሰው ስፍራ እናስቀምጥ። ጫማዎቻችን የሚረግጡባቸው በጣም ብዙ ስፍራዎች አሉ። ጮቤውን ይረግጣል፣ ደንቀራውን ይረግጣል፣ በየስፍራ ያለውን አጋንንት ያረፈበት ስፍራ ይረግጣል። ጫማችሁን ከተቀደሱ ስፍራ አራቅ አድርጉት። ካህናት አባቶች ስትቀርቡ ንስሐ ለመግባት እየሰማችሁ ነው። ንስሐ ለመግባት ነው መሆን ያለበት። ንስሐ ገባችሁ በኋላ ደግሞ ለመባረክ፣ በዚህ በባለ ሀምሳ ደግሞ ወደ የቤታችሁ እየጠራችሁ አባቶችን ግብረ ሰላም እየሰማችሁ ነው ይመግባቸው ጠይቋቸው፣ አባቶቻችሁን። አሁን እሳ ገብታችሁ ቀኖና የሚሰጥበት ጊዜ አይደለም። ከዚህ ስፍራ ስትመጡ ነቅታችሁ መምጣት አለባችሁ። አልሰማ ማለት እኮ እስቲ እግዚአብሔር በስንቱ ይማረን በስንቱ ይታገሰን። እንግዲህ ሰዎችን አንሰማ ብለን ብንል ሰዎችን አንሰማ አባቶችን መምህራንን አንሰማ ብለን ብንል እንዲህ በዚህ ልክ አጋንንትን እየገረፈ ያናግራል። እግዚአብሔር ሁላችንም ይማረን። እንዴት አርጎ እስቲ ይማረን። እኛ አልፈቅድ እኮ አልፈልግም፣ አንፈልግም፣ በቃ ትእዛዙን አንሰማ ቃሉና ና ክብር ትዕዛዝ እና ክብር። በተቀደሰው ስፍራ ጫማችንን ማውለቅ አለብን። ጥርጣሬያችን እዛ መተው አለብን፣ መጣል አለብን። ላስተማረን ለመከረን ለገሰጸን ለእግዚአብሔር ምስጋና ግበር። ይቆየ